የምንገበገብ እኮ አንድ ነገር አልተናገርሽም። እሺ ተሸከምሽ ለካ ምን ነው በዛ ከደልግቡ ስትፈልጉ አጠቃላይ የጎንደር ሰው በአናቱ ይዘቅዘቅ መድረ የለማኝ ዘር ታታችሁ ትበዳላችሁ። ሁላችሁ አንድ ጎንደር የደና ጎንደር ያላገኙ ውሸታሞች፣ ሌቦች ወዳችሁ የምትገዙ ጭበራ ሙላ አደባባይ ላይ ገበናሽ የነበረ ምንድነው ፍሩድ ነው ወይም ይሄ የማጭበርበር ስራ ነው ሲሰራ የነበረ። ልጅቷን እንዴት ነው እንደ ሆስቴጅ፣ ወይም እንደ ማገት ነው መጀመሪያ ያደረገው ምንድን ነው ልጆቿን ልጇና እህቶቿን ያሉበትን ቦታ አጣራ እነሱን የሆነ ቦታ አስቀመጠ። የሰራውን ስራ ከዛ በኋላ እሷ ምንድናት እሷ በቃ ወረቀት አሰሩታላታል እንዲባል እና ማህበረሰቡ እንደዛ ተቀባይነት እንዲያገኘው እሷ እያንዳንዷን እየሸጠች ምትልካት ዛሬ የሸጠቻት ነገ ገቢ ናት። ዛሬ ትሸጣለች፣ ነገ ገቢ ነው። እሷ ምንም ነገር የላትም። እንደዚህ አይነት ሲስተም ነው የተጠቀመው ልጁ እና ይህን ነው በደንብ ማስረዳ ስላልቻለች ነው እንጂ እያንዳንዱ ያለው ሞድሬተር የነበረች ነው ሞድሬተር የነበረች ስለዚህ ስቲል ስሙን አታውቂውም፣ አንቺ ማን እንደሚባል ስሙን አልነገረሽም አንቺ። ኦኬ እኔ ልመልስላት። ጆከር ያው ብዙ ጊዜ ቀረረብ ስለነበረን ህል መጨረሻ ገንዘብ ስላልሰጥ ባለመስጠት የቦልኮ ቢጠፋም አንደኛ፣ ሲተዋወቀ በሶሻል ሚዲያው አማራው ነው ታውቃላችሁ፣ በውስጥ ግን ሄኖክ በሚባል በአማራ ክልል በሰሜን ጎንደር ዞን ጎንደር ዙሪያ ወረዳ ማክሰኘት አካባቢ ተወልዶ እንዳደገ ያችን ግን አሁን ታርጌት ሳደርግ ያቺ አካባቢ ለትንሿና ለኔ የትውልድ ስፍራ ሴንተር ነች። ሆን ተብሎ የተጠና ለዓመታት ለስድስት ወር የፈጀ ጥናት የተደረገ ይመስለኛል ብዬ አስባለሁ። ሲቀጥል በህይወቱ ውጥናቱን አባቱን እህቱን ወንድሙን የማያውቅ እንደሆነ በጉድፍቻ ከኢትዮጵያ ወደ ስዊዘርላንድ የስዊዘርላንድ የዓለም የቴሮሪዝም አታክ የሚያደርግ የጥቃት ፈጻሚዎችን የመከላከል ብቃት ያላቸው ኦፊስ እንደሚሰራ አውሮፓ ውስጥ እዛ እንደሚሰራ እናቱን እንደማያውቅ አባቱን እንደማያውቅ በጉዲ ፈቻ ያሳደጉት እናትና አባቱ ነጮቹ እንደሆኑ በቅርቡ ከአንድ ወር በፊት ሀዘን ላይ ነኝ አባት የሞቶብኝ ብሎ ሲል እንደነበር ይሄ መረጃዋለኝ። ግን አሁን ላይ ይሄን የምትዙልኝ ይሄ የሶሻል ስም ስለሆነ የኔን ስም ለምሳሌ ማን እንደሆነ ማንም አያውቅም። የመንገደኛውን ስም ማንም አያውቅም። እሷ ማመን ብቻ ነው፣ ሶሻል ሚዲያ ነው። ማንኛውም ሰው ይተያየቃል፣ ትዳር ይፈጽማል፣ ይፋቀራል፣ አብሮ ይኖራል። ሶ እሷ ያመነችው ሄኖክ በሚል ነው። እኔ አሁን ጥያቄ እዚህ ላይ አለኝ። አካባቢውን የዚህ አካባቢ ተወላጅ ነኝ ካለ ጉድፍቻ ከዛ አባቱ ደግሞ ነገሮች እኮ አሁን ያ ለዛ ነው እመጣልሃለሁ። እሱን አካባቢ የነገረና የአካባቢ አካባቢ የኛ አካባቢ ስለሆነ ነው። ጆከር ግን አባቱንም፣ እህትም ወንድምም በህይወት ያለ ያስተዋወቃትም ያስተዋወቀንም የለም። የሚኖረው ከልጅነቱ ጀምሮ ያደገው አውሮፓ እንደሆነ በጉድፍቻ እንዳደገ ነው የሚነገረን ምናልባት እዚህ ላይ ትንሿ ማገዝ ከፈለግሽ ያባቱን ስም ምን ያልነገረኝ ኢንፎርሜሽን፣ የምታውቂው ነገር ካለ ቀጥይ። ያሳደገችው ለጥፈው፣ እነሱ ሀሳባቸውን ይቀጥላሉ። የሚያውቀው ሰው ካለ ከታች ይጽፋል። በቃ ካለ ይኖራል ይግባ አግባ ብሎክን አንሽለት፣ ና ይግባ። ቦል ኮን አለኛንም ብሎኩን አንሺ ትንሿ። እሺ ብሎኩን አንሺ ነው ትንሹ። ፎቶ ትንሹ፣ ይሄ ነው ፎቶ። አዎ፣ አዎ፣ ወንድሜ፣ እሷን እንጠይቃት። እሷ በቪዲዮ አውርተሽው ታውቂያለሽ? አዎ፣ ነፍጠኛውም አውርተን ነው እናውቃለን፣ አይደል? ነፍጠኛው፣ አዎ፣ ነፍጠኛ እሺ

ለተፈጠረው ነገር እንደ ማህበረሰብ ማህበረሰብን የጎንደርን ሰው አሰደባችሁ ከታች ያለውን ማህበረሰብ ወይም ደግሞ ከታች ያለውን ታጋ ያሰደባችሁ ተብሎ እኛን ጨምሮ ብዙ ዋጋ ስንከፍልበት የነበረውን ሙልጭ አርጎ ማህበረሰብን እንደ ማህበረሰብ ጎንደርን በሙሉ ሲሳደብ የነበረው ሪከርድ እንደገና ከታች የነበረውን ታጋይ እሱን ሲሳደብ የነበረውን ሪከርድ መውጣት አለበት። ምክንያቱም ጎንደር የሀገር ዋልታ የኢትዮጵያ መከታ ዋና ሀገር ነች። ጎንደር እንደ ጎንደር፣ የጎንደር ህዝብ ተብሎ እኔ ጎንደር ኔ በሚል ሰበብ ሰውን በማባላት ተነስቶ የተሳደበው ደግሞ መውጣት አለበት። ይህንን ያደረገችው ደግሞ ትንሿ ከትንሽ ጊዜ በኋላ የነቃች ስትመጣ ጎንደርን ሲሳደብ አሀ ብላ ቀርጻው ያለ ስለነበረ መሰማት አለበት ምክንያቱምንያቱም ባለፈው የእሱን ሳሰሚ ከሱ ሄድሽ እኛን ትተሽላላችሁ በሙሉ ይቀርታል ለምን ሀገሬ ስለተሰደበብኝ ነው የሄድኩት ሀገሬን ሲሰድበው እኔ ሀገሬን ከሰደበብኝ እሱ ምንድን ነው አላውቀውም ማለት ነው ብዬ እሱን ጥሸ ወደ መታረቁ እሱን ታብራሪያለሽ እኮ አንድ ጊዜ ይህ ስሙት፣ እና ከዛ በኋላ ከሰሙት በኋላ ትቀጥያለሽ። ስለ ጨምዳዳ ፊት ወጥ ስትናገሪ እኔ እዚህ ደረጃ ላደረሱሽ ለእኔ እንደዚህ ሁኚ፣ ልምንገበገብልሽ እኮ አንድ ነገር አልተናገርሽም።

አደባባይ ለገበናሽ አይሰጣም ብ ነገር ያልቅለታል፣ ሁሉም ነገር ነው የሚያከትምለት። እኔ ለአንቺ ብዬ አደባባይ ለገበናሽ አይሰጣም ብዬ አስወርጀሽ ድጋሚ መማር ቤት ሄድሽ አስረድቻቸዋለሁ። መማር ማን ስለሆነች ነው ምትገኝ እሷ ቤት? ይሄ ነገር የኔና የአንቺ የመጨረሻ የሕይወታችን ፍጻሜ እንደሚሆን ወቂ መርጠሽ መሄድ ትችያለሽ። ልጅ የእናቲን ኢንሳኝ ብዬሻለሁ። እኔ ተናግሬያለሁ። ከዚህ በኋላ ምንም ላደርግሽ አልችልም ከዚህ በኋላ ሌላ ኮተት ብታመጭኝ ሌላ ስድብ ብታሰድፍኝ፣ እኔ ተናግሬያለሁ። እሺ እኔ ተናግሬያለሁ። ውርድ ከራሴ ዞር ብያለሁ። አይሹ ታካ ታዲያ ቤት የገባሽ የኔና አንቺ ነገር ዲሲ ላይ ያበቃል። በአንድ ደቂቃ ውስጥ ሁሉንም ነገር ነው የሚዘጋው። ለበቃ ምክንያቱም ይሄን ሁሉ ስድብ፣ ይሄን ሁሉ ነገር ጠጥቼ አንቺ እኔን አሳልፈሽ እነሱ ጋር ሄደሽ ከተደራደርሽ አንቺ እኔ ሚስት ልትሆኛ ስለ ጨምዳዳ እንዳዳፊት ወጠች ስትናገሪ እኔ እዚህ ደረጃ ላደረስኩሽ ለእኔ እንደዚህ ሁኚ? ለምን ገበገብልሽ እኮ አንድ ነገር አልተናገርሽም። እሺ ምን ምንለ ቃላ ስለተሸከምኩሽ ለካክሽ እጅ ባክሽ ወደዛ ምን ነው በዛ ናቲ አሁንስ በደንብ ስትፈልጉ አጠቃላይ የጎንደር ሰው በእናቱ ይዘቅዘቅ። መድረ የለማኝ ዘር ናታችሁ፣ ትገዳላችሁ ሁላችሁ። አንድ ጎንደር የደና ጎንደር ያላገኙ ውሸታሞች፣ ሌቦች በወዳችሁ የምትገዙ ጭበራ ሙላ ወንድም ይበቃ። ይህ ነው በፎቶ የምታዩት ሰው ነው በዚህ ልክ የሚናገረው። እና ያውቀው ሰው ካለን ያውቀዋለሁ ይበል። እዚህ ጋ በእርግጠኝነት የሚታወቅ ሰው ነው። ይህን ሰው የምጠ ማንም የሚለቀው ሰው የለም። በነገራችን ላይ የገባበት ገባ አታመልጥም። ምን አይነት አሰቃቂ ነገር ነው የተነገር ጭራሽ እርስበርሳችን እዚህ ሊያጨርሰን ነበርኩ። በጣም ያሳዝናል። ይሄን ሰውዬ የምታውቁት ሰዎች መታችሁ ኢንፎን ስጡ። ካለም እራስህን መግባት ትችላለህ። ማንንም አይለቅ። የትም ብትገባ የትም ብትደበቅ፣ ብሎክ ብሎክ ሆነ ብሎክ አንሽለትና ግባ። ስሙን አካውንት ታውቁታላችሁ። እኔ ብሎክን አንስቼ ነው የገባሁት። ወልድ ቀን ነው የሚከታተል መረጃ ለሚሰጡ ሰዎች እየተከታተለ ነበር የሚቦልካቸው። አሁን ሲነግሩኝ ሌላ ምስቱ ሞዲሬተር የነበረች በነገራችን ላይ ፎቶ አለኝ የእሷ የሚስቱትን ፎቶ ልላክልኝ፣ ጆከር ላኪ። አብረው ነው የምትኖረው፣ ሚስቱ አብረው ነው በቅርቡ ወደ ስዊዝርላንድ የገቡ እንደደረሰ መረጃ ባህልና ምስት ተደራጅተው ነው ቲክቶክ ላይ ሚዲያ ላይ መጥተው የሚዘርፉት የሰው ገንዘብ ወይእኔም እንትን ማለት አልችልም። ይመስለኛል ቆይ እስኪ ላኪለት፣ ለጆከር ላኪለት። ትንሹ አንቺ ምንም አይነት ቮይስ ምንም አይነት ፎቶ አታውጭም። ለጆከርና ለራስ ላኪላቸው፣ እነሱ ብቻ ያወጡ እሺ። ኛው ስልኬ ነውና፣ ባይስኪ ማንሽ ለማን ነው ይላኩ? መንገደኛው አለ አንዴ ጠብቂ ስራ ላይ ስለሆንኩ። አይ አጋጣሚ ባለፈው የኛ ልጆች፣ በተለይ እዛ አካባቢ የወጡ ልጆች ሲሳደቡ የነበሩት ይሄን እንትን መለስ ብለው እንዲያዩት መናገር ፈልጌ ነው። ኦኬ እንትን ነፍጠኛው ምናልባት ኢትዮጵያ ሲገባበት የነበረው የኢትዮጵያ አካውንቱ ማለት ነው። ማለት የቤተሰቡ ሰው የእሱ የቤተሰቡ ነው፣ የእህቱ ነው፣ የሚስቱ ነው። በማን አካውንት ነበር አንቺ ገንዘብ ስታስገቢ የነበርሽ? የዛ አካውንት ስም እንትን ካላችሁ ደረሰኝው አለ መሲል እኔ ምልካልኛል። ግን የተለያየ አካውንት ነው አይ ቲንክ፣ በዘመዶቹ በጓደኞቹ ምናምን ነው የሚሆነው። በሩቅ ሰው እኮ እንደዚህ አይነት ሰዎች አያደርጉ ገንዘቡን ሊያገኙት በሚችሉ ሰዎች ነው የሚልከው። አካውንት በጣም በሚገርምሽ አካውንቱን ቼክ ስታደርጉት የተለያየ ነው። በጣም የገረመኝ እኔ አንድ ብራንች አለ አዳርቃ የሚባል በዛ ብራንች ሁሉ ገብቷል ብር ማለት ነው። እንግዲህ እሱ ገጠር ነው ስለዚህ ምን ያህል ኮኔክሽን እንደዚህ እንደዚህ እየዞረ የሚያደረግ እንደዚህ ሰው ሴቶችና እንደዚህ ማለት በስነ ስርዓት ሚስቱም ካለች ያው በቤተሰብ ነው የተሰማሩት ማለት ነው። በቤተሰብ አብዛኛው የአለላ አካውንት ነው። አለላ እንዲጠየቅ ፈልጋለሁ። አለላ